ፋሽን አርጎ ከወሰደው የትኛውም ዶክተር ጎትቶ ያመጣው ትሄዳለ ጠዋት የነቃው ንቃ ብሎ ነው እንቅልፍ ሰጥቶ ተኝተ ነው ስለሰራ እንዳይመስል እየበላ ያለው አቅም ስላለ እንዳይመስል እየኖርክ ያለው የፍጥረት ሁሉ ተስፋው ፈጣሪ እግዚአብሔር ነው ፍጥረታትን ከፈጣሪው ለይታችሁ እንዳትመለከቱት ፈጣሪ ነው እያኖራቸው ያለው የምትገረሙባቸው በዙሪያችሁ ያሉ ፍጥረቶች በጠቅላላ እያሰካካ እያኖራቸው ያለው እግዚአብሔር ነው። ከእሱ ውጭ መኖር አይችሉም። ኤግዚስታንስ ከፈጣሪ ውጪ የለም። መዝሙረ ዳዊት ምዕራፍ አራት ፍጥረትን በግሩም ሁኔታ ይገረምበት ይገረምበትና፣ ግን ፍጥረት በሙሉ ያለ ፈጣሪው ግን ከንቱ ነው። ፊቱን ካዞረ ይላል፣ ምድር በድንጋጤ ትሞላለች። ተንከባከበ እያደወሰ የሚያኖር አምላክ ይልና ቀጥሎ እንደዚህ ይላል፣ መንፈስን ስትልክ ይፈጠራል ምድርንም ፊት ታድሳለህ። አሁን ፍጥረት እንኳን በመንፈሱ ነው ተፈጥረው እየታደሱ እየኖሩ ያሉት ነው። በአጠቃላይ መልክቱ አሁን የሚሆነው ታድሶ የውጭው አይደለም። አዎ የውጭውን የሚያድሰው እሱ፣ ጠርሱ የሚያድሰው እሱ። ግን አሁን ያለው የአማኞች የሆነው ተስፋ በእግዚአብሔር ልብና ፕሮግራም ውስጥ ያለው ግን የውጭው ሳይሆን የውስጥ ታድሶ ለውጭው ተስፋ የሆነው ያ መንፈስ ውስጠኛው ሰውነት ተስፋችው ነው ወዳጆቼ አማኝ ድሉ የሚጀምረው ከውጭ አይደለም ድል የሚጀምረው ከውስጥ ከውስጥ ከተሸነፍክ እመነኝ ምንም ሞክር ትሸነፋል ለዚህ ነው ብዙ ሰው ተመልከት አማኝን ቀረብ ብለህ አውራው ይህ ዘመን የሚያገለግል አገልጋይ ቀረብ ብለህ አውራ ወንድሜ የተሸነፈ ነው ተስፋ አይታየውም አገልግሎት አይታየውም ሁሉ ነገር እንዳለቀ ሁሉ ነገር እንዳበቃ ሁሉ ነገር ተስፋ እንደሌለ ስለምንም ብለታት ስለ ነገር ተስፋ ያደርገው! ስለ ሀገር ሲያስብ የወደቀ ነው። ስለ ተሰቃጣ ምን አለቀጣ ህይወት ይላል ይዘል። ሲዘምር ሲያጨበጭብ ስታየው አንዳንድ ፔንኪለር እየሆነለት ነው መዝሙር ይመስለኛል። አንድ ሰው ከልቦ አይደለ ፔንኪለር፣ ትንቢት ፔንኪለር። ውስጡ ያልታደሰ ሰው እንደዚህ ነው። ቆሮንቶስ አራት ላይ አወረ ጳውሎስ እንደዚህ አለ ምክንያቱም ይልና እንዶ ጳውሎስ የሚያወራው ከውጪ ስለሚደርስብን በጣም ብዙ መከራ ቁጥር 17 እንደዚህ ይላል፣ ምክንያቱም ቀላልና ጊዜያዊው የሆነው መከራችን ወደር የማይገኝለትን ዘላለማዊ ክብር ያስገኝልናል ይላል። እንደውም እንኳን ይድረስብን ከውጭ ያለው መከራ እኮ ይድረስብን የሚለው የእኛ እኮ ተገላቢቶች ነው። የእኛ ድነን ነው። የእኛ ይንካን ነው። ፓውሎስ ደግሞ ይንካን፣ ያድክመን፣ ቻሌንጅ አድርገን ለምን ባደረገን ቁጥር፣ ባደከመን ቁጥር፣ መከራ በደረሰብን ቁጥር ይልና ዘላለማዊ ክብር ልኩ ግን ምን ያለው ታውቃለች? ልኩ አንተ ላይ የሚደርሰው መከራ ያክል የዘላለማዊ ክብር መጠን የሚገጥመን ቻሌንጅ ያክል ከዛ እንደዚህ ላይ ቁጥር 18 የምንፈልገው